እዚህ ነው መጽሐፍ ቅዱስ፣ በነጻነት ልንኖር ክርስቶስ ነጻነት አወጣን፣ ደግማችሁ በቃርነት ቀንበር አትያዙ ይላል። የገላትያ መልእክት ምዕራፍ 5 ቁጥር በነጻነት ልኖር ከስራት ፈቶናል፣ ከጣዖታ አምልኮ ከኀጢአት ከርኩሰት ቦታ ፈቶናል። ተፈተን ወደሱ ነው። ምን መጣው የሱ ነው። ምን ሆነው ኢየሱስ ክርስቶስ ቤዛ የሆነን የኀጢአት እዳችን ከፍሎ ክብር ሰጥቶ ወደ ራሱ ያደረገን የእሱ እንድንሆን ነው። ገንዘቡ እንድንሆን ነው። ቀድሞም የፈጠረን በመልኩና በምሳሌው ለእሱ እንድንሆን ነው። ብንበድልና ብናጠፋም ዘላለማዊ እግዚአብሔር እግዚአብሔር ወልድ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት እንደኛ ሰው ሆኖ እንደማለት ነው። እንደኛ ሰው ሆኖ የመጣው ካለንበት እስራት ምንድንሆን እንድንፈታ ነው። የማን ነው? የሱ እንድንሆን ነው። ግን የሚገርማችሁ ፈቅዳችሁ ነው የእሱ የምትሆኑት፣ ፈቅዳችሁ ወዳችሁ ነው። ከስራት የፈታ የመፈታት ጉዳይ ነው። ተፈተሃል ወይ? ተፈተሻል ወይ? ሆሳዕናን በዓሉን ባማረ ልብስ በተዋበ ነገር ስታከብር መልካም ነው። ይሄ ደስ ይላል። ምክንያቱም የተፈታቸው አህያ ጨርቅም ለብሳለች ደቀ መዛሙርቱ ጨርቅ አደረጉላት ነው የሚለው። ጌታ ከመቀመጡ በፊት በላቸው ላይ ወይም በላዋ ላይ ምን አስቀመጡ? ጨርቅ አስቀመጡ። ያው ከባቴ አበሳ፣ አበሳን የሚሸፍን ነውርን የሚከልል ነው። ጌታ ነውርን ይከልላል። ከዛ በኋላ መጌጥ፣ መዋባል ያማረው ልብሳችን በመንፈሳዊው ዓለም እርቃን ያለመሆናችን መገለጫ ካልሆነ አደጋ ነው ቆንጆ ያማረ ነጭ ልብስ ለብሰን ከታች እስከ ላይ ነጭ በነጭ ሆነን ነገር ግን በስራት ካለን በጨለማ ካለን እሱ አደጋ ነው እና ተፈተናል ወይ ነጻ ወጥተናል ወይ ወደ ንጉሱ መጥተናል ወይ እሱ በእኛ ላይ ተቀምጧል ወይ እሱ ከብሮብናል ወይ ሆሳዕና የመፈታት ጉዳይ ነው። አባቶች በመንፈስ ቅዱስ ተመርተው ስያሜ እሁዶችን በዚህ በጌታ መከራ በምናስብበት ጊዜ ሲነግሩን ሲያስቀምጡልን፣ እንድናስብ እንድናስተውል የተፈለገው ምስጢር አለ። ሆሳዕና አባክ አውናድን ድንሃል ወይ ይሄ ቀድሞም በትንቢት የተነገረ ነው። ኢየሱስ ክርስቶስ የነቢያት ፍጻሜ ነው። እግዚአብሔር ይመስገን ክርስትናን መጽሐፍ ቅዱስን ከየትኛውም እምነት ልዩ የሚያደርገው ቀድሞ በትንቢት የተነገረው ስፍራ ቦታና ሁኔታ ሳይቀየር መፈጸሙ ነው። ፋናቲክ ለመሆን ሳይሆን በምድር ላይ የትኛውም ሃይማኖት በዚህ ልክ የለም። ቀድሞ ተናግሮ በተነገረው መንገድ ለምሳሌ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ አሁን ያነበብነው ለጽዮን ልጅ እነሆ ንጉስሽ ትውቶ ሆኖ በአህያይቱ በአህያይቱ ሙርንጫ ላይ ተቀምጦ ይመጣል ነው የሚለው። ልክ ይሄ ከተነገረበት ዘመን በኋላ ስንት ዓመት አልፎ፣ በመቶ ዓመታት ካለፈ በኋላ ግን እንደ ተባለው እንደ ተባለው ሲፈጸም አይተናል። ይህ ነው ክርስትናን ልዩ የሚያደርገው። እንደ ክርስትና ክርስቶስ እንደ ተገለጸበት እንደ ወንጌሉ ያለ ሌላ የለም። የሌላውን ሰው እምነት አከብራለሁ፣ አልጋፋም። ነገር ግን እውነት ግን አንድ ነው። እውነት በዚህ ልክ የተገለጠ ካለ ይቅረብ። እያንዳንዱ የክርስቶስ የመምጣት ጉዳይ ከአምስት ሺህ አምስት መቶ ዘመን በፊት በኤደን ገነት ከሴቱ የሚወለደው የእባቡን ራስ ይቀጠቅጣል ተብሎ በልማር ከዘርዘር ተወልጄ አድናለሁ አለ ከሚለው ጀምሮ የት እንደሚወለድ ከምን እንደሚወለድ እንዴት እንደሚመጣ እንዴት እንደሚሞት ከሙታንም እንዴት እንደሚነሳ በቦታ በስፍራ በሁኔታ ሳይጋጭ ተቀምጧል። እግዚአብሔር ይመስገን። ስለዚህ ነቢዩ ዘካርያስ የተናገረው ሲፈጸም እንመለከታለን። ስለዚህ ኢየሱስ የነቢያት ፍጻሜ ነው። ከዚህ በኋላ የምንጠብቀው አብረን በዚህ ሆሳናን ስናስብ ኢየሱስ የነቢያት ትንቢት ፍጻሜ ነው የብሉይ ኪዳን ትንቢት የብሺ ዘመናት ትንቢት ፍጻሜ ነው። ከዚህ ውጪ የምንጠብቀው ሌላ መሲህ የለንም። ትንቢቱን እየፈጸመ ነቢያት በትንቢት የተነገሩለትን ሱባ የተቆጠረለትን ያንን እየፈጸመ የመጣ ጌታ እሱ ነው። የነቢያት ትንቢት ፍጻሜ መሆኑን እንመለከታለን። በመንደር የታሰሩ ይፈቱ ዘንድ ዛሬም፣ የት ነው ያለኸው? የት ነው ያለሽው? መንደር ውስጥ ነሽ? ምን ኃጢአት ተጭኗል? ወይስ ክርስቶስ አምላክ ጌታ አዳኝ መድኃኒት መሆኑን አምነ እሱ ባንተ ከብሮባሃል ወይ? እሱ ኃጢአት ግን ሸፍኖ አቁሙሃል ወይ? እሱ ኃጢአትሽን ሸፍኗል ወይ? የኃጢአታችን መሸፈኛ ከባት ያበሳችን እሱ ነው። ያለ እርሱ በእግዚአብሔር ፊት በአብ ፊት ያለ ኃጢአት መቆም አንችልም። አህያይቱ ጌታ መጥቶባት ወደ ጌታ መጣ። እርሱ ከመቀመጠው በፊት አስቀድሞ ደቀ መዛሙርቱ ልብስ አስቀመጡ። እንዳይቆረቆሮ ብለው አይደለም፣ ምስጢር ነው። ኃጢአት ክርስቶስ ጋር ስንቀርብ ኃጢአት ነውር ምንናል ይንከባለላል። አባቶች ሲያስተምሩ አህያይቱና ውርንጫይቱ ይላሉ። ሁለት ትርጉምም አለው። አንዳንዱ የተለያየ ትርጉም ይጠዋል። አንዳንዱ ውርንጫ ማንም ያልተቀመጠበት ናት፣ ግን አላስቸገረችም። የሚገርመው እንስሳትን መግራት ከባድ ነው፣ በአንድ ቀን አይቻልም። ጌታ ግን ሲቀመጥባት፣ በአንድ ቀን ግን ገራች፣ በአንድ ቀን ገራች። እንዳትበረግግ ነው። እናቷ እና ትልቋ አይቷ ከጎን ያለችው ይላሉ። ከሱ በላይ ግን ጌታ ፈጣሪዋ ስላለባት በብዙ መገራት ለሸክም ለጭነት የምትዘጋጀው ውርንጫ ባንድ ቀን ግን ጸጥ አለች። ይሄው ነው ታሪካችን፣ የተለወጠው እሱ ስለከበረብን ነው። እነሱ ሰው ናቸው ወይ? የት ይደርሳሉ? የተባሉ ሰዎች ተቀይረን፣ ቁጭ ያለው እማ የሆነው የሆነው፣ እንዴት ይገራሉ? እንዴት ይለወጣሉ? እንዴት ይታረማሉ? የተባልነው ሰዎች ባንድ የታርመን ጸጥ ያልነው የፈጠረን ጌታ በእኛ ስለከበረ ነው። ኃጢአታችን ነውራችን ስለተከለለ ነው። የሚገርማችሁ የክርስቶስ ደም ከማናቸውም ኃጢአት ይሸፍናል። እኔ ድሮ ከዛሬ ሠላሳ ሁለት ዓመት በፊት ጠንቋይ ቤት የውቃይ ቤት ካዳሚ ነበር። ሁሌ ብናገረው እኔም ከዛ ነው። ይፈታ ብሎ ከውቃይ ቤት ጠርቶኛል። ማንም አንዳች ቢላችሁ ለጌታ ያስፈልጉታል። የሚገርማችሁ እኔ ከውቃ ቤት ስወጣ ዋና ካዳሚ ሆኜ ሳለው ጌታ ሊያድነኝ ሲጀምር መንፈሱ ምናለ፣ እግዚአብሔር ይገሰውና ያንተ ነገር ሊያውጣኝ ነው ከሀገር አትምጣብኝ፣ ተባ፣ አትምጣ። ለምን ይፈታ የሚል እናቴ ብርቱ የሆነ ጸሎት፣ ብርቱ የሆነ ስለት ከእግዚአብሔር ጋር ተነጋግራ ነበር። የአንድ ቀን ንሳ ሰትው ግደልህ ከዚህ ከጨለማ ውስጥ እንድትወጣ ብላ ነበርና እግዚአብሔር ሊያድን ሲነሳ ይፈታ ሲል ውቃዊ ቤት ተናወጠ። ተቃጠልን፣ እሳት መጣብን፣ አትምጣሉኝ። እኔ እኮ ላገለግላቸው ገብቻለሁ። አያችሁ፣ እሱ ይፈታ ስላለ አንደ ለምን ለጌታ ያስፈልግ ፈለግኩት አለ። ማን ይከለክለዋል? እግዚአብሔር ይፈታ ካለ ወገኖቼ፣ ምን እንደታሰራችሁበት፣ ምን አይነት የኃጢአት ኃይል የታሰራችሁበት። ኦ የእኔ ጉዳይ ብዙ ነው። እኔ ከባድ ነው፣ ብዙ ዓመት አጭሻለሁ፣ ብዙ ዓመት ጠጥቻለሁ ትሉ ይሆን አንድ አባት አስታውሳለሁ። ከአስራ ምናምን በፊት ለሰላሳ ምናምን ዘመን በአናት በአናት በማጨስ አጨስ ነበር አሉ። ከዛ ወንጌል ሲሰሙ ግን የሚገርመው ድንገት በቃ ቆመ። የሰላሳ ዘመን ማጤስ ዝም ብሎ ቆመ። እንደውም አላመንኩትም ነበረ። እስቲ አፌ ላይ ፊቴ ላይ አጭሱብኝ እንደ ውል ውል ይለኝ እንደሆነ ብዬ ሁሉ አስሞከር ከዋለኝ። አያችሁ፣ በቃ የዓመታት የዘመናት ነገር በአንድ የምን ይላል ጸጥ ይላል። እሱ ከመጣ የለም። ስለዚህ እኔ የእኔ ጉዳይ ብዙ ዘመን ነው እንዳትሉ። ጌታ ይፈታ፣ ትፈታ ካለ ይቻላል። በዝሙት የተያዛችሁት የዝሙት ቀንበር አስሯችኋል። ኢየሱስ መግደላዊት ማርያምን ሲፈታት ሰባት አጋንን ሲያወጣላት ከዚያ በኋላ ከሳሽ አልተገኘም። ድንጋይ ወርዋሪ አፈረ። እሷ ግን ከግሩ ስር ያልተለየች ሽቶ የብቀባችው ትንሣኤውን ቀድሞ የገለጸላት ሆነች። ክብር ለኢየሱስ ክርስቶስ ይሁን። ይፈታ ለማን? ለጌታ ያስፈልጉታል። ጌታ ያስፈልጋችኋል። ኃጢአት አስሯችሁ የዳቢሎስ ባሪያ ሆናችሁ ነበር። ዳቢሎስ ጌታችሁ ሆኖ ነበር። አሁን ሌላ ጌታ መቀየር አለባችሁ በመንፈሳዊ ዓለም ኒውትራል የሆነ ቦታ የለም። የክርስቶስ ነህ ወይንስ የሰይጣን? አንዳንዱን የክርስቶስንም የክርስቶስን አላውቅም፣ እግዚአብሔርን ማን ነው ሰይጣንም የለም ይላል። እንደዛ አትታለ ጌታ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋር የማይሰበስብ ይበትናል ብሏል። እንዲያ ደግሞ ከሆነ የክርስቶስ ካልሆንክ የማን ነህ? የዲያብሎስ ነህ። ኢየሱስ ክርስቶስ አምላክ አዳኝ ዝም ብሎ የስም ክርስቲያንም ብቻ አይደለም። ኢየሱስ አምላክ ነው፣ ጌታ ነው፣ አዳኝ ነው፣ መድኃኒት ነው። እኔንም አድኖኛል፣ ህይወት ሰጥቶኛል ካልክ የእሱ ነ የሚጠራህ። ለዚህ ነው ሊከብርብህ ሊከብርብሽ ነው። የፈለገ ነገር ቢኖር ለጌታ ይቻላል። ብቻ ኑ ይፈታ ካለ እሱ ትእዛዝ ይስጥ እንጂ ፈሮን አለቅም ብሎ አልነበረም። ህዝቤን ልቀቅ ብሎ እግዚአብሔር ሲያዝ ተገራከረ፣ ግን አይችልም ለጌታ ያስፈልጉታል በምድረ በዳ ያገለግሉ ዘንድ አለ እስራኤልን ሲጠራ። የምትፈታው ከሱስ ስርዓትህ ነጻ ለመሆን አይደለም። የምትፈታው የክርስቶስ ልትሆን ነው። ሌላ ገዢ ሌላ ባሪያ እንዳያረግህ፣ ሌላ ገዢ እንዳይመጣብህ፣ እሱ በአንተ እንዲከብር። እሱ ከተቀመጠብህ ክብር በክብር ይመጣል። አይታችሁ የለም አህያ። እንዲሁም ሁሉም ፍጥረት በእግዚአብሔር ፊት መልካም ነው፣ እግዚአብሔር ነው የፈጠረው ግን በተለይ አህያ የመነቀ ፊያስ ምልክት ነው። ያው ጌታ የተናቁትን፣ አይደለም አህያ የመናቅ ምልክት ቢሆንም ምን ለማመልከት ነው? ሰው የናቀውን ጌታ ያከብራል። ፈረስ ላይ አልተቀመጠም። በአማረ በቅሎ ላይ፣ በሰረገል ላይ አይደለም ያለው። በአህያ በተናቀችው ላይ ተቀመጠ። ተንቃችኋል። ጌታ ሲከብርባሁ ባችሁ ታሪክ ይቀየራል። ከዚያ በኋላ ልብሳቸውን አነጠፉ። እንደገና ደግሞ ጨርቅ ማነው ቅጠል ዘነጠፉ ይሄ ሁለት ትርጉም አለው። ሁለቱም ጌታን አክብረዋል። ግማሾቹ ቅጠል ዘንጥፈዋል፣ ግማቾቹ ልብስን አንጥፈዋል። የቱ ይበልጣል? ልብስ የዘነት ማን ያነጠፈው? ለእግዚአብሔር ስጥጥ ትበሉለት የሆነ ማን ነው? ልታመልኩ ሄዳችሁ ይሉኝ ታያያዛችሁ የለበሳ እንዳትንበረክ፣ እንዳትሰግዱ የለበሳችሁት ልብስ እልል እንዳትሉ፣ ሰው ምን ይለኛል የሚል እንዳይኖራችሁ ስጥት ብሎ ልብሳችሁን ልቅ አድርጎ እሱ ይክበር። ያለ እሱ ምን ክብር አለን? ዳዊት ያረገው ምንድን ያደረገው? ልብሱን አውልቆ ልብሱን አውልቆ ለውም የዙፋን ልብሱን አውልቆ ነው፣ የዙፋን ልብሱን አውልቆ ነው። ሚስቱ እስክትንቀው ድረስ እንዴ አለችው። እኔ ከየት እንዳመጣኝ አውቃለሁ፣ ከየት እንዳነሳኝ አውቃለሁ። ለዚህ ክብር ላበቃኝ ጌታ ገና ከዚህ በላይ እሆንለታለሁ አለ። ያለ እግዚአብሔር ክብር የላችሁ። ዳር ቆማችሁ ለማጨብጨብ ሃይማኖታዊ ስልጣናችሁ፣ ምድራዊ ክብራችሁ፣ ገንዘባችሁ፣ አቦ አቦ መባላችሁ እንዳይጣል ውድቅ በሉለት። ያለ እርሱ ክብር የለም። ያለ እርሱ ክብር የለም። በቤተ ክርስቲያንም ብሉይ ሁለቱን ሲናገሩ በአያይቱ ቀድሞ በትልቋ ከተቀመጠ ቀጥሎ በትንሿ ተቀመጠ በሚል ምስጢር ያመሰጥራሉ። ለህይወት ባይሆንም ብሉይ ኪዳን ከዛ ወደ አዲስ ኪዳን ሽግግርም ነው። ለህይወት አሁንም ስላችሁ ብዙ እውቀት ለማለት ነው እንጂ እውቀትን ነቅፌም አይደለም። በነፍስ ግን የሚገርመው ገና ማንም ያልተቀመጠበት ይላል። ለምን? አዎ በመንደር ታስራለች። ገና ማንም ኃጢአት ያሰረው ሰው እኮ ሴጣን የኔ ነው ይለዋል። ኤፌሶን ሁለት ላይ የዲያብሎስን ፈቃድ ታደርጉ ነበር ይላል። ግን የሚገርማችሁ ሰይጣን ሲጃራ ሊያስጨስ ጫት ሊያስቅም ዝሙት ሊያሰራ ፖርኖግራፊ ሊያሳይ ማስተርቤሽን ሊያለማምድ ግብረ ሰዶማዊ ሊያደረግ ይችላል። ግን በአንተ ላይ በስጋ ላይ እንጂ የሚቀመጠው በነፍስ ላይ መቀመጥ አይችልም፣ አይችልም። ገና ማንም ያልተቀመጠባት ያለው በነፍስ ላይ ነው። በነፍስ ላይ የሚነግስ ስጋንም የሚገዛ ነፍስንም ስጋንም ወደ በገሃነም ሊቀጣ የሚችል ነፍስንም ስጋንም በዘላለም ህይወት ማሳረፍ የሚችል ጌታ ነው። ስለዚህ ገና ያልተቀመጠባት ብሎ ሲል ምን ማለቱ ነው? ነፍስ ላይ ማንም አይቀመጥም ማለት ነው። ማንም አይቀመጥም። ግን ሲፈታ አንዳች ቢሏችሁ ብሏል ጌታ። አዎ ሰው ሲፈታ ስለምታደርጋላችሁ የሚል አለ። ስለምታደርጋላችሁ የሚል አለ። አዎ ጌታ ሲሰራ፣ ጌታ ሲፈታ ለምን የሚል ይኖራል። የታሰረ ሲፈታ የሚከፋው አለ። ግን ለጌታ ያስፈልገዋል። እግዚአብሔር አምላካችን የተመሰገነ ይሁን። ከዛ ቀጥሎ ተዘመረ። ክብር ለእግዚአብሔር ይሁን። አዎ ሆሳዕና በአርያም ለወልደ ዳዊት ተባለ። ዝም በሉ አሉ። አቤት ፈሪሳውያን፣ እውቀት ሕይወት አይሆንም ትንቢቱን ሲፈጽም ዝም ትላቸዋለህ ህጻናቱን አሉት ዝም በሉ እንዶ በሌላ ቦታ ላይ ገጻቸው ይላል እነዚህ ዝም እዚህ ላይ አልሰማችሁም ወይ አልሰማችሁም ወይ ከህጻናት ከሚጠቡ አፍ ምስጋና ለራስ አዘጋጀ ይላል ሌላ ቦታ ላይ ደግሞ እነዚህ ዝም ቢሉ ድንጋዮች ያመሰግናሉ ድንጋይ ለአህዛብ ቅርታ ድንጋይ ለአይሁድ አህዛብ ናቸው እናንተ ባታመሰግኑ አህዛብ ያመሰግናሉ። አይሁድ ክርስቶስን ገፉት። የራሳችሁ ጉዳይ እንግዲያው ብሎ ጥሏቸው ዞር አለ። ኢየሩሳሌም በደም ተሞላች፣ አሕዛቦች ግን ዳኑ። እኔና እናንተ አሕዛብ ዳንን፣ እግዚአብሔር ይመስገን። የተነገረንን ነገር ካልተቀበልን ያልፈናል። ይዘመራል እኳ አይደለም ሆሳዕና ሆሳዕና ይላል። ሰላምሽ ዛሬ ነው ኢየሩሳሌም ወደ አንቺ መጥቷልና አምላክ ዘላለም። እኛም እንደነሱ እንደ ህጻናቱ እንዘምራለን ሆሳና ባህርያም አንቺ ቤተልሔም፣ የዳዊት ከተማ የሕዝቦችሽ ብርሃን መጣልሽ በግርማ። እግዚአብሔር ይመስገን። በአህያ ውርንጫ ተቀምጦ መጣ። በነገራችን ላይ አህያ የተናቀቿንም እንደሚያከብር ለማሳየት ነው። ሁለተኛው ደግሞ በቀድሞ ዘመን ነቢያት መልእክታቸው የሰላም ከሆነ በአህያ ይቀመጣሉ። መልእክታቸው ኃይለኛ የጦርነት የቅጣት ከሆነ በፈረስ ይመጣሉ። ስለዚህ ኢየሱስ የሰላም አለቃ፣ የሰላም መልእክተኛ ሆኖ መምጣቱን ያመለክታል። ሆሳዕና በአርያም አዎ ሆሳዕና ሆኖ ልናል ተፈተሃል ተፈተሻል እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። መዋዕለ ጾሙን አስጀምሮ የሚያስፈጽመን ለበዓለ ትንሣኤው የሚያበቃን አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን ደግሞ ቀጥለን ደግሞ ከነገ ጀምሮ ሕማማቱን እናስባለን። ሕማማቱን መከራውን እያሰብን ቆያለን። አርብ ተሰቀለ ብለና ክብርና ቅዳሜ ገብረ ሰላመ ገብረ ሰላም አደረገ ኤፌሶን ሁለት ላይ ካህናቱ ቃጭል ይዘው በየቤታችን ብቅ ይላሉ። ምን ማለት ነው? በኖ ዘመን በንፍር ውሃ የእግዚአብሔር ቁጣ ሲገለጥ የንፍር ውሃው ማለፉ የእግዚአብሔር ቁጣ ማለፉ ማረጋገጫ የወይራ ቅጠል ይዛ የመጣችው እርግብ እንደሆነች፣ አሁንም ክርስቶስ ዓርብ ስለ ተሰቀለ እዳችሁን ስለከፈለ ከፈለ ምን ሆኗል? ሲኦል አለፈላችሁ ነው። ስለዚህ አዎ ዘንብ ቀጠማውን ስታስር ምን ማለት ነው? ሲኦል አያገኘኝም በተሰቀለልኝ ጌታ ምኖኛለሁ፣ ድኛለሁ ነው። እሁድ ትንሣኤ ነው። ትንሣኤ ደግሞ የመዳናችን ማረጋገጫ ማህተም ነው። ሰኞ ማዕዶት ይባላል። እዚህ ጋር ላቁ። ማዕዶት ማለት መሻገር ነው። ኢየሱስ ተሰቀለ ወደ ሲኦል ወርዶ አዳምን ከነዘሩ ነፃ ወጣ ከሙታን ተነሳ ከዛስ አዳምና ዘሩን ይዞ ማዕዶት ከሲኦል ወደ ገነት ምን አደረገ ተሻገረ ነው እግዚአብሔር አምላክ በነገር ላይ የተባረከ ይሁን በዚህ አግሎት እንደምትባረኩ አምናሉ ለምን ተናጋሪው እግዚአብሔር ስለሆነ ነገር ግን ይሄን አዳምጣችሁ ሲጨርሱ ዝም ብላችሁ አትውጡ እግዚአብሔርን አመስግኑ ላይክ ሼር ኮሜንት ሰብስክራይብ አድርጉ ሌሎችም ሰብስክራይብ እንዲያደርጉ እናንተ በበኩላችሁ እንድትወጡ አንድ ሰው ለ10 ለ15 ሰው እንኳን ሰብስክራይብ እንዲያደርግ ቢያደርግ ብዙ ሰዎች ጋር መልእክቱ ይደርሳል። እግዚአብሔር ይከብራል። እኛም ደግሞ የአገልግሎታችን በመስፋቱ የእግዚአብሔር አገልግሎት ከፍ በማለቱ የእግዚአብሔር አገልጋዮች በአገልግሎታቸው ደግሞ ደስተኛም ይሆናሉ። አገልግሎቱ ለመደገፍ ለማገዝ የምትፈልጉ እጃችሁን ዘርጉ። በተሻለ ሁኔታ መድረስ እንፈልጋለን። በእውነትና በመንፈስ በቅነት የምናገለግለው አምላክ እሱ ያውቃል። ክብሩ ለእግዚአብሔር ይሁን። ወስብዐት ለእግዚአብሔር።